አንቺ ምን ፈለገሽ እዚህ? ነው የኪራ ፍቅረኛ መሆኑን እረስተዋለሁ። ኪራ አውቃለሁ። በእኔ ኪራ፣ እሷ እኮ ብቻችንን የገደለችው ኪራ። አትይ ቆንጅት። ኪራ ለእኔ ያለው ፍቅር አለብን። ልጅሽ አንቺን እራሱ አንቺ፣ ደግሞ አፍሽን ዝጊ። በሰው ቤት አትንጣጭም። ራ የምትከተሉት አንች ሴጣ ከዚህ በኋላ እዚህ ቤት ነው። አንቺ ጨካኝ ነግሽ። ቆይ ቆይ ምን አድርጌ ነው ደመደጋቅ እንደዚህ ሰበርከኝ። ራ ምን እየተፈጠረ እንዳለ ታስረዳት ትችላለህ? ይሄ ቤት የኔ ቤት ነው አይደል? ስለዚህ ከዚህ በኋላ ቤት እዚህ ነው እንጂ አለቀ። ምን አዳሜ ከዚህ ቤት ስወጣ ጨምጨብሽ ነበረ፣ ግን ደግሞ ተመልሼ እንደምመጣ ተናግሬ ነበረ። እኔ አንድ ነገር ልንገርሽ፣ ከእሱ ዕውርነት የአንቺ ፈጣጣነት ውስጥ የሚያናድደኝ ሴት አይደል? አሁን በኋላ አንድ ነገር አድርጋታለሁ ብትይውልሽ፣ በዚህ እጄ ትቦሽም ብዬ ነው የምደፋሽ በቃ አሁንም የምፈራ ነው እንዴ? የሚመስልህ ድሮ ዝም የምልህ እንዳላጣ ስለመፈራ ብቻ ነበር። አሁን ግን አፍህን እኔ ላይ እንድትከፍት አልፈቅድልህም። ደግሞ ትሰማኛለህ። ጽናትንም ቢሆን መቼም አልተዋትም። እሷ ናት ፍቅሬን ገደል የከተተችው ይሄን ሁላ መስዋዕትነት እንድከፍል ያደረገችኝ። ስለዚህ መቼም ቢሆን አልተዋትም። ወንድ ልጅ ያደርጋል እንጂ ያወራምሽ እሱን አሳይሻለሁ። ትሰማኛለህ። አሁን እግሬን ማሳጅ እንድታረግልኝ እፈልጋለሁ። ሰላም፣ ሰላም፣ ጤና ይስጥልን። ውድ እና የተከበራችሁ የአስቱ ቤተሰቦች እንኳን ደህና መታችሁ እያላችሁበት ሰላማችሁ ብዙት ይበልልኝ። ዛሬ እንደተለመደው ጽናት ክፍል አርባ ሁለት ይዤላችሁ መጥቻለሁ ማለት ነው። እንደተለመደው እንግዲህ ቤቲ መጥታለች ማለት ነው። ቤቲ መጥታ እንግዲህ የጽናትን ፍቅር እየበጠበጠች ትገኛለች ማለት ነው። እንግዲህ የዛሬ ቪዲዮዋችን እንግዲህ ኪራይን የጽናት እንግዲህ ረቆቷን ፎቶ ስላነሳችሁ ሰራተኛዋ እንግዲህ ኪራይን የጽናት አልወደድሽም ብሎ ቤቲን ወደ ቤቱን አስገብቷል ይገኛል። ማለት ነው እንደተለመደው ተለመደው ጽናትን በጣም ታሳዝናለች። ልብ ሁሉ ተሰባብሯል፣ ማለት ነው ውድ ቤተሰቦች፣ ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብን ትሆኑ በትትናን እንጠይቃለን። እንግዲህ ቤቲ የጽናትን የራቆት ፎቶ ከበር ላይ ወርውራ ሰራተኛው አውቃ የኪራይ አምጥታ በር ላይ ስወጣ አግኝቸዋለሁ ብላ ለኪራይ ትሰጠዋለች ማለት ነው ኪራይን ከፍቶ ሲያዩ በጣም ደንግጧል ማለት ነው። የጽናት የራቆት ፎቶ ስለሆነ ማለት ነው። ከዛ ማነው የሰጠሽ? አረ፣ የዛሬን አያሳድረኝ ማን እንደሆነ አላቅም፣ ውጪ ወጥቆ ነው ያገኘሁት ብላ ትመልሳለች ማለት ነው። እንግዲህ ልትወው ነበረ ንፋስ ያመጣው መስሎኝ ስትል፣ ዝም በይ፣ ስለዚህ ነገር ለአንድ ሰው እንዳትናገሪ፣ ለአንድ ሰው ትፍሽ እንዳትይ፣ ተግባባን? እያለ ያስጠነቀቃታል ማለት ነው። ሲጀመር እዚህ ውስጥ ምን እንዳለ ምንም ነገር አላቅም እያለች ነው ማወቅም አይጠበቅብሽም እያለ ኪራይ ወረቀቱን ይዞት ብድግ ብሎ ተነስተው ወደ ክላሱ ያመራል ማለት ነው። እንግዲህ ሰራተኛዋ እንግዲህ ሶፋ ላይ ቁጭ ብላ አንቺ ሴጣን ምንድነው ሊከሽለት ይሁን እንደዚህ ያሳበሹ ይሁን ያለች ቁጭ ብላ የቤቲ ስልክ ለመደወል ቤቴ ጋር ስልኳን ትልቋ ስልክ አሁን አውጥታ ወደ ቤቴ ጋር ትደውላለች ማለት ነው። ሄሎ ቤቲ ያለቻት እንግዲህ ወይዬ ስትላት፣ ምንድነው እንደዚህ የሚያሳብድ ነገር የላክሽለት ስትለው ምን አገባሽ በማያገባሽ ነገር እንዳትገቢ ስትል እያለች ትመልስላታለች ማለት ነው። ከዛ በኋላ እንግዲህ ጽናትን እንግዲህ በጣም የጽናት ጽናት ስታጠብ ያነሳሁት ፎቶ ነው እንዴ እየላክሽለት እያለች ትመልስላታለች ማለት ነው ሰራተኛዋ ማለት ነው። አሀ ለዛ ነው እንደዚህ ሰዓት ጎርሶ የለበሰው እያለች ትመልስላታለች ማለት ነው። እዚ ጋር ደግሞ ቤቲ እግሬን እሸኝ እያለች እንግዲህ እያለቻት ነው ማለት ነው። ለማንኛውም እዚህ ጋር አትታይ ወጥቶ ቼክ ለማድረጉን አይቀርም እያለች ተመልሳለች ማለት ነው። ሰራተኛዋ እንግዲህ አሁን ወደ ኪራይ ቤት ቤት የተረገመች ቤት ወደ ኪራይ ቤት ገብታለች ማለት ነው። ሰራተኛን አውጥታ ማለት ቤትን አውጥታን እንግዲህ እሷ መጥታለች ማለት ነው። እዚህ ጋር ደግሞ ኪራይ እና ጽናትን ያው የራቆት ፎቶቸው ከማየቱ በፊት እንግዲህ ፍቅራቸው እየቃተው ነበረ። የተረገመች ቤቲ እንግዲህ ፍቅራቸውን ብትርትን እያደረገችው ነው ማለት ነው። ያው ኪራይም ቢናደድም የጽናት የራቆት ፎቶ ውጪ እንዳይወጣበት በማለት እንግዲህ ወዶ ሳይሆን በግዱ ቤቲን ወደ ቤቱ ለማስገባት ተገደዋል ማለት ነው። እንግዲህ ጽናትም ደግሞ እዚህ ጋር ደግሞ እያሰበች ነው፣ ምን የሆነ ነው ይሄ ልጅ? ምን ነው የሆነ ነገር አስነኩት እንጂ በሰላሙ አይደለም እያለች በጣም ታስባለች ማለት ነው። እያሰበች ትገኛለች ማለት ነው። ምን ሆኖ ይሁን በምንድ ነው በሰላም ነው ወይ ምን አድርጋው ነው እቺ ቤቲ ምን አድርጋ ነው እያለች እያሰበች ነው ማለት ነው። እዚ ጋ ደግሞ ጽናት ስትል ቤቲ ሞት ይንሳሽም ያንቺ የጽናት ስም እዚ ጋ ለምታነሺብኛለች ተላታለች ማለት ነው። ቦታ ጎዳና ናፈቀሽ እንዴ እያለቻት ምን አጠፋሁ ቤቲ ማለቴ ቤቲ እቲ በኝ ስላለቻት ሰውም ይልሽን ሲሚ እኔ እቲ በኝ ቤቲ አትቢኝ ቆያንቺ ማዝገማሽ ነው። ስሟን መጥራት ማልፈልጎ ስም ትጥር ያለሽ ስትላት እሺ ቅርታ ቆይ አንቺ ጭንቅላትሽ ንፍጥ ማጠራቀም ብቻ ነው እንዴ ሌላ ነገር ምንም አያቅም እያለቻት እዚ ጋ የድስት ተጠራጊ እሱ በልተሽ ስለጠገብሽ ነው እያለቻት ትሰድባታለች። የሰራተኛው ማለት ነው እንደዛኛው እንደ ፊኛ የተወጣጠረ ጭንቅላቱ የሆነ ልጅሽን ሳልበታትንልሽ ዝም ብለሽ አልፋሽ ተቀመጭ ትላታለች ማለት ነው ቤቲ ቤቲ ፈጣሪ በሰጠኝ ነገር እንደዚህ ማ አትበኝ፣ ተይ የፈለሽ ነገር ማድረግ ምትቺ ከሆነ የኔ በኝ እንጂ ልጅ ጋር አትምጪ ያለቻት። ቆይ አንቺ ጭራሽ አንቺ ለማክበር ፈልጋሻል አንቺ ወረኛ ብላይ ሰደበት ትሰድባታለች። አንቺ ገና አለ አልወለሽም ታይ እንደዚህ የተመኙት ነገር አይቀርም ይመጣብሻል ታይ ያለቻት። ከአንቺ እንኳን እንስሳት ምናምን ይሻላል ትላታለች። ሂጂ ውጪ ያለቻት። እንግዲህ በሪሞት ላይ ላይዋ ተወረወረባታለች ማለት ነው። ቤቲ ደግሞ እዚህ ጋር እንደዛ ትላለች የጽናት ስም ስላነሳችበት በጣም ተቃጥላለች ማለት ነው። እንግዲህ ቆይ አሳይሻለሁ እንዴት አድጌ እንደ ቦታሽን እንደማሳይሽ ያለቻት ጠብቂ ብቻ ትላታለች ማለት ነው። እንግዲህ ቤቲ በጣም ተናዳለች ያለች የጽናት ስም ስለተጠራበት። እዚህ ጋር ደግሞ ስንታይ ኪራይና ጽናትን ፍቅራቸው በጣም እየቋጩ ነበረ ማለት ነው። በመሀላቸው እቺ የተረገመች ቤቲ መጥታ በጠበጠችው እንጂ በጣም ደስ ነበረ። እንግዲህ የሳቁ ሁለቱም በሳቁ የሳቁ ነበረ ማለት ነው። እንግዲህ ኪራይ እንደ እንግዲህ ያዘነ የጽናትን አደራ ምሩ አንድ ነገር ቢሆን የጽናትን አደራ እያለ ቤቲ ለማጥፋት እየወሰነ ነው ማለት ነው። ደረጃ ላይ ቁጭ ብሎ እያሰበ ነው። ለማንኛውም ሆነ ግን ምንም ነገር ሆነ ጽናትን አደራ ጽናትን፣ ምንም ነገር ቢፈጠር ምንም ነገር ቃል ግቢልኝ፣ ምንም ነገር ቢፈጠር ምንም ነገር ቢከሰት ጽናትን አዳራ ጽናትን ጠብቅልኝ እያላት እንግዲህ እሱ ደግሞ ቤቲን አጥፍቶ ወደ እስር ቤት ለመግባት እያሰበ ነው ጭንቅላቱ ማለት ነው። አላቅም በቃ ብሎ ጽናትን አዳራ ብሏት ወደ ደረጃ ላይ የወሯጣ ወጣና ምሩ ደረጃ ላይ ቁጭ ብላ እያሰበች ትገኛለች ማለት ነው። እያሰበች እያለች እንግዲህ ይሄ ልጅ ምን ሆነዋል? ምናስ ከዛ በኋላ ዜጋ ደግሞ ቤቲ ጠርታዋለች ማለት ነው። ቤቲ ጠርታው እንግዲህ ወደ ካፌ ላይ ቁጭ ብሎ እየጠበቃት ነው ማለት ነው። ከዛ በኋላ ቤቲ ትመጣና እኔ ካንተ ጋር ምንም ነገር አልፈልግም፣ ሲስማት እንግዲህ ትስመው እንግዲህ እዚህ ገደሙ እጅ እየጠረገ ካዛ ለኔና ቤቲ ስትል ለምን በረኪና ጠጣም እያለችው ትመልስለታለች ማለት ነው። እሺ ያሁን ለምንድን ነው የፈለግሽን ብቻ ንገሪኝ፣ ተረጋጋ እያለችው፣ ስትሰምኛለሽ ከአንቺ ጋር ለአንድ ሰገድ ለመቀመጥ ምንም ፍላጎት የለኝም በጣም ስለምጠላሽ አፈዘጋ እያለችው ነው እሱ የጽናትን እንደዚህ ትላታለች ወይ እያለ የውልሽ ቤቲ፣ ከፈለግሽ እኔ እንደፈለግሽ አድርጌኝ የሷ ፎቶ ግን ደልች ስትላት ዋው እያለች እንግዲህ እጇን እያጨበጨበች ትመልስለታለች አለች ማለት ነው። አንቺ ፍቅር ስለማይገባሽ ነው እንጂ እሷ ከዚህ በላይም ፍቅር ይገባታል ትላታለች። እኔ ቤቲ ያመን ያመንኩበትን ነገር እስከ ጥግ ድረስ አጠፋለሁ ብለ ትመልሳለች። አውቃለሁ እያለ ኪራይም ይመልስላታል ማለት ነው እሺ አሁን ቤትህን እንታስገባኝ እፈልጋለሁ ስትል፣ የትኛው ቤት፣ ስንት ቤት አለህ? ብላ ትመልስላታለች። እኮ እኔ ነኝ አንቺ ቤት መመልስሽ እያለ እሱን በክልምሽ አውጪ እያለ እሱ ያንተ ምርጫ ነው። ምን አይነት የተረገመሽ ሴት ነሽ ግን እያለ ፀይም ቀጠን ያልኩኝ ደስ ደስ ያላት ብላ ትመልስለታለች። ይሄን መስበትሽን ሬዲዮና ንገራቸው እና ሬዲዮና ጋዜጠኛ ያድርጎች ብላ ይመልስላታል ማለት ነው። ከዚህ በኋላ ካወራሁ በኔል ቤት ማድረገው ነገር ስለማላቅ ከዚህ በኋላ ብሄድ ይሻለኛል እያለች ብድግ ብላለች። ደግሞ ስትመጣ ግፍትር አድርጎ ወንበር ላይ ቁጭ አድርጋት፣ እመነኝ፣ ይሄ ቃል ይሄ ቃልል እንዳትረሳው እግሬን አስምህለው ብላ ዝታበት ትሄዳለች ማለት ነው። ከዛ በኋላ እሱ ኪራኝ ተናዶ ሀይላንድ ባቡን ውርውር አድርጎ በሀሳብ ጭልጥ ብሎ እያሰበ ይገኛል ማለት ነው። ራሱን በወንበር ላይ እያጋጨ ይገኛል ማለት ነው። እንግዲህ ጽናትን ተሰባብራ እንግዲህ ወደ ፍራሿ ላይ ጠኝታ ነበረ። የሷ ጓደኛ መታ ጽ ምን ሆነሻል? እያልቻት እንንቻ አላቅም ምንደሆን፣ ኩኝ አላቅም ምንደሆ የተፈጠረ ችግር አለ የተፈጠረ ነገር የለም ግን ውስጥ የሁሉም ነገር ረ ምንም ሰላም አደለም ብላ እንግዲህ ከጽናትን ውስጥንም ነግሯት ነበረ ማለት ነው። እዚ ጋር እንደምትመለከቱት እንግዲህ ጽናትና የሰራተኛዋ የወዲወዲያቸው አውርቶ ቤት እየተረገመች ናት እኮ ልጅን እኮ ገልዳኝ ገላበኛለች እያለች ትገኝ ትናግራታለች ማለት ነው። ሁለታችሁም እያለች እንግዲህ ጓደኛዋ አንድ ላይ ቆጭ ብሎ እየተመካከሩ ነው ማለት ነው። እሺ ብላ የጽናትን ታጽናናታለች ማለት ነው። እኔ እያለሁ ምንም አትሆኝም እያለቻት እንግዲህ የጽናት ጓደኛ ያጽናናቻት ነው። ቀለላ ሌለሽ እንዲህ እያለች እርጃ እያለቻት እንግዲህ ሁለቱም አንድ ላይ ተቃቀፉ። እንግዲህ የወደ ወዳቸውን ያወራሉ ማለት ነው። አሁን ግን ወደ ኪራይ ቤት ሄዳለች ማለት ነው። ጽናት ወደ ኪራይ ቤት ሄዳ እንግዲህ ኪራይና ምሩና ናሆም አንድ ላይ ቁጭ ብለዋል። የዚህ የሶስት ቀን ምንም ነገር ልክ አይደለም እያለች ትመልሳለች ማለት ነው። መኖር ያለብሽ ለእንጂ ነው እንጂ ለማንም አትኖሪም። እኔማ ህይወትን ስንቴ ልለቅ ሞክሪያለሁ፣ ግን በትልቁ በትልቁ አሸንፋለሁ። ስቲ በትንሹ ትፈተሻለች ትላታለች ማለት ነው። እሺ የኔ መካሬ ጓደኛ። ለማንኛውማ እነዚህ ንግግሩ ካሜራ ውስጥ የገቡማ በጣም ጥሩ ነበር። ኧረ በለው እያለቻት፣ አንቺ ባርቲ ሊዘጋብሽ ነው፣ ርቦኝ ያለስ ሽርጉ ድበይ እያለቻት ነው። ወይ ምንም ነገር አልሰራሁም፣ ቋይ ሽንኩርት ልላጥና ሽሮ ተላልሻለው እያለቻት ማርቲ የለው እያለ ነው እያለቻት ናት የሰቀው። ወደ ኩሽና ቁጥ ስለመስራት ወደ ኩሽና ያመራሉ ማለት ነው። የጽናት ጓደኛ ይህ ጽናት ጽናት ጠንካራ ነሽ እያለቻት ትመልስላታለች። እኔ እሷ ብሆን አንድንም ነገር አልችልም ነበረ፣ በጣም ጠንካራ ሴት ናት ብላ ትመልስላታለች ማለት ነው። እረ ልብስ ሊቀይር ብላ የጽናት ጓደኛ ብድግ ብላ ተነስታለች። ተነስታ ትገኛለች ማለት ነው። ኬራይ በሀሳብ ችልት ብሎ ቤቱ ላይ ምንም ነገር ሊሰማት አልቻለ ማለት ነው። ቆይ አንተ ልጅ ምን ሆነህ ነው እያለች ነው ማለት ነው። ከዛ በኋላ ሰራተኛው ሰራተኛዋ እንግዲህ ወደ ናሽና ፈቃሽ እንዴ? እኔ ምን አጠፋሁ ቤት ማለት ይሄ ያለቻት፣ ሰው ሚልሽን ስሚ ማለት እኮ ትልቅ አማርኛ ነው። ቆይ አንቺ ናት ሊሆንሽ ነው የሷ ስም ጠሪብኝ ያለቻት፣ እሺ ቅርታ ትላታለች ማለት ነው። ቆይ አንቺ ጭንቅላትሽ ከዛ በኋላ ይሄንን ቪዲዮ ስለ ይሄን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትናንተ እንጠይቃለን። የዛሬ የነበረን ቆይታ በዚህ እናበቃለን ማለት ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ሀገራችን፣ ሰላም ይጠብቅልን። መሰላም